በመላው ዓለም የምትገኙ ወደ ኢትዮጵያውያን እንደምን ቆይታችኋል? ከዛሬ ህዳር 17 ቀን 2018 መረጃዎች ጋር ተመልሰናል። የፋኖ መሪው ጠበቃ አስረስ ከህዋት ኦነግ ሻዕቢያ ጋር እየሰራ ነው አሉ። ምክንያታቸውንም ዘርዝረዋል። ሱዳን ውስጥ የተደረገ ስብሰባ እንደነበረም አምነዋል። የአማራ ክልል የጸጥታ ቢሮ ኃላፊ ከሰሞኑ ያነሷቸውን ክሶች በተመለከተም ምላሽ ሰጥተዋል። ፋኖ ተዳክሟል፣ ሽፍታ ሆኗል ለተባለው ጉዳይም ምላሽን ሰጥተዋል። ግራ አጋቢው የአሜሪካ ጀኔራል ጉብኝትና ከጠቅላይ ሚኒስትር አብይ አሕመድና ፊልድ ማርሻል ብርሃኑ ጁላ ጋር የመከሩበት ጉዳይ ግራ እያጋባ ይገኛል። የአውሮፓና የአፍሪካ ህብረትም በጋራ ባወጡት መግለጫ ሉዓላዊነት የሚደፈር ጉዳይ አይደለም ሲሉም በጋራ አስጠንቅቀዋል። በሀገራት ላይ ጦርነት ለመክፈት ጦርነት ለማወጅ የሚዝቱ ያሏቸውን ሀገራትም አስጠንቅቀዋል። መግለጫውን ተከታትለናል። ገዳዩ የማርበርግ ቫይረስም ረስም ሐዋሳ መግባቱ ተረጋግጧል። በአውሮፕላን ማረፊያዎች ጥብቅ የፈተሻ ቁጥጥር መጀመሩም ተገልጿል። ጌታቸው ረዳ በአልጀዚራ ስለ ኮሎኔል ደመቀ ዘውዱ ጥያቄ ቀርቦላቸው እንደነበረም ታውቋል። የኢትዮ ኤርትራ ውጥረትም ወደ ጦርነት ያመራ ወይ የሚል ጥያቄ ቀርቦላቸውም ምላሽ እንደሰጡ ተገልጿል። ካልተለቀቀው ዋና ክፍል የቀሩ ጉዳዮችም ታውቀዋል። እንዲሁም ቃለ መጠየቁን ተከትሎ የትግራይ ምክትል ፕሬዚዳንት አቶ ጌታቸው ረዳን መዝለፋቸው ተረጋግጧል። የሚሉና ሌሎች ወቅታዊ መረጃዎች አሉን ዝርዝሩን እነሆም የፋኖ መሪው ጠበቃ አስረስማረ ከህዋት ኦነግ እንዲሁም ሻቢያ ጋር እየሰራ ነው አሉ። ምክንያታቸውንም ዘርዝረዋል። ሱዳን ውስጥ የተደረገ ስብሰባ እንደነበርም አምነዋል። የአማራ ክልል ጸጥታ ቢሮ ኃላፊ ከሰሞኑ ያነሷቸውን ክሶች በተመለከተም መላሽ ሰጥተዋል። ፋኖ ተዳክሟል፣ ሽፍታ ሁኗል ለተባለው ጉዳይም ማብራሪያን ሰጥተዋል። የአማራ ፋኖ በጎጃም ምክትል ሰብሳቢና የአፋ ባህ ኮማንድ ከፍተኛ አመራር ጠበቃ ስረስማረ ንቅናቄያቸው ከህዋት ከኦነግና ከኤርትራ ኃይሎች ጋር በትብብር እየሰራ መሆኑን በይፋ አረጋገጡ። ይህን አዲስ ስትራቴጂካዊ ጥምረት ተከትሎም የብልጽግና አገዛዝ ከፍተኛ ድንጋቴ ውስጥ ወድቋል ሲሉም ተናግረዋል። ከሰሞኑ ዓለም አቀፉ ዘኢኮኖሚስት መጽሔት በሱዳን ስለተደረገው ስውር ስብሰባ ያወጣውን ዘገባ እውነትነት ያረጋገጡት ጠበቃ አስረስ ማረ ከጋዜጠኛ በቃሉ አላመረው ጋር በነበራቸው ቆይታ ትብብሩ አሁን ላይ ከወሬ አልፎ በተግባር ወደ መሬት መውረዱን አብራርተዋል። እኛ እየሰራን ያለነው የአማራን ህዝብ ህልውና ለማስጠበቅና ሀገርን ከብልጽግና አገዛዝ ነፃ ለማውጣት ነው ያሉት አመራሩ፣ ዘኢኮኖሚስት እንደዘገበውም ሆነ አርበኛ ዘመነ ካሴ እንደገለጸው ከአገዛዙ ውጪ ካሉ ከሌሎች የኢትዮጵያ የፖለቲካ ኃይሎች ጋር የጋራ ወታደራዊ የፖለቲካዊ ስትራቴጂ በመንደፍ እየተንቀሳቀስን እንገኛለን ሲሉ ገልጸዋል። ጠበቃ የአማራ ህዝብ ብቻውን ተነጥሎ ጦርነት ውስጥ መኖር ስለማይችልና የአብይ አህመድን አገዛዝ ለመጣል የሁሉም ኢትዮጵያዊ የተባበረ ክንድ ስለሚያስፈልግ ፋኖ ሁሉንም በማስተባበር ይህንን አጥፊ ስርዓት ቀይሮ በምትኩ ለሁሉም ኢትዮጵያውያን የምትሆን ሀገር ለመገንባት እየሰራ ይገኛል ብለዋል። ትብብሩም ፋኖ የትግሉን አሰላለፍ በመምራትና በማስተባበር መንቀሳቀስ እስከሚቻልበት ደረጃ መድረሱን ጠቁመዋል። በሌላ በኩል ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ዶ እሸቱ ደሴ ከቀናት በፊት ለአማራ ሚዲያ ኮርፖሬሽን በሰጡት ቃለ መጠይቅ ፋኖ አቅሙ ተዳክሞ ወደ ሽፍታነት ተቀይሯል፣ መንግስትን በኃይል መገልበጥ አይችሉም፣ በየጫካውና በየዋሻው የሚርመሰመስ ሽፍታ ሆኗል ሲሉ ለሰነዘሩት ክስ ጠበቃ ስረስ ጠንካራ ምላሽን ሰጥተዋል። እኛ የምናደርገው የህልውናና የመከላከል ጦርነት እንጂ ሽፍትነት አይደለም ያሉት ጠበቃ ስረስ በየቦታው መገኘታቸው የሚከተሉት የደፈጣ ወይም ጉሬላ ውጊያ ስልት ውጤት እንጂ የመዳከም ምልክት እንዳልሆነ አስረድተዋል። እንዲያውም አቅማችን ተዳክሞ ሳይሆን አሁን ላይ ወደ ፕሮፌሽናል ሰራዊትነት እያደግን ክፍለ ጦሮችን እያዋቀረንና በየወረዳው የጊዜያዊ መንግስት አስተዳደር እያደራጀን ነው ሲሉ የቢሮ ኃላፊውን ንግግር አስተባብለዋል። ከሰሞኑም ማኅበራዊ ሚዲያው ላይ ሲዘዋወር ስለነበረው የሰው እጅ የመቁረጥ ዘግናኝ ቪዲዮ በተመለከተም ተጠይቀው ምላሽ ሲሰጡ ቪዲዮንም እኛም አይተነዋል። ድርጊቱ እጅግ የሚዘገንንና የምንጸየፈው ነው። ይህንን የፈጸመው አካል በቁጥጥራችን ስር የለም ካለ ግን ተጣርቶ የማያዳግም እርምጃ እንወስዳለን፣ ብለዋል። ነገር ግን አስገድዶ መድፈርንና ግድያን እንደ ጦር መሳሪያ በፖሊስ ደረጃ እየተጠቀመበት ያለው የአብይ አህመድ ሰራዊት ነው ሲሉ ገልጸዋል። ከመቶ ሺህ በላይ የአማራ እናቶችና እህቶች በመከላከያ ሰራዊቱ ተደፍረዋል ያለው ጠበቃ ስረስ ይህንን ዓለም አቀፉ ቢቢሲ ሳይቀር በከፊል አጋልጦታል ሲሉ ተናግረዋል። አገዛዙ የህዝብን ስነ ልቦና ለመስበር ሴቶችን እንደሚያስረግዝ፣ አባቶች ፊት ልጆችን እንደሚደፍር እንዲሁም ብልትና ጡት እንደሚቆርጥ የገለጹት ጠበቃ ስረስ እኛ ግን ማርከን እንኳን የምናክም ስነ ምግባር ያለን ሰራዊት ነን፣ ወንጀል የሚፈጽም ካለ በእኛ ህግ ይቀጣል ሲሉ የሰራዊታቸውን ዲሲፕሊን ተከላክለዋል። በኤርትራና በአብይ አህመድ ከሚመራው ፌዴራል መንግስት መምረጥ ነበረብኝ፣ ፌዴራል መንግስቱን መርጫለሁ አሉ አቶ ጌታቸው ረዳ። የትግራይ ክልል ምክትል ፕሬዚዳንትም በጌታቸው ረዳ ቃለ መጠይቅ ላይ የሰነዘሩትን ጠንካራ ትችት ወዲያውኑ ማጥፋታቸው ታውቋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በአልጀዚራው ሄድ ቱ ሄድ ፕሮግራም ላይ ያደረጉትና ትናንት የሁለት ደቂቃ ማስታወቂያ የተለቀቀው ቃለ መጠይቅ ከፍተኛ መነጋገሪያ ሆኖ መዋሉ ይታወቃል። ሞጋቹ ጋዜጠኛ የጠቅላይ ሚኒስትሩን አማካሪ ሲያጨናንቃቸው በታየበት በዚህ ቪዲዮ ሙሉ የቃለ ምልልሱ ይዘት በብዙዎች ዘንድ በጉጉት እንዲጠበቅ አድርጓል። የሁለት ደቂቃ የቪዲዮ ክሊፕ ከተለቀቀ በኋላ አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድን ጄኖሳይደር ወይም የዘር ማጥፋት ወንጀል ፈጻሚ ብለው እንደማይጠሩት ነገር ግን በትግራይ የዘር ማጥፋት እንደተፈጸመ እንደሚያምኑ መግለጻቸውን ተከትሎ ግን ከቀድሞ አጋሮቻቸው ከትግራይ ክልል አመራሮች ዘንድ ቁጣ ተቀስቅሷል። ይህን ተከትሎም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማኅበራዊ ሚዲያ ገጻቸው ላይ ስቶክሆልም ሲንድረም አትቤስት ወይም በደል አድራሾችን የመውደድ በሽታ ከፍተኛው መጠን በማለት የአቶ ጌታቸውን አቋም የሚተች ጠንካራ ጽሑፍ አስፍረው ነበረም ይሁን እንጂ አቶ አማኑኤል ይህንን መልእክት ከለጠፉ በኋላ ብዙም ሳይቆዩ ወዲያውኑ እንዳጠፉት ለማወቅ ተችሏል። ምንም እንኳን ዋናው ቃለ መጠየቅ እስካሁን በይፋ ባይለቀቅም ቀረጻው በተካሄደበት አዳራሽ ውስጥ የታደሙ ጋዜጠኞች አቶ ጌታቸው የሰጧቸውን አንዳንድ ቁልፍ ምላሾች እያወጡ ይገኛሉ። በአዳራሽ ውስጥ ከነበሩት መካከልም የአዲስ ስታንዳርድ ሚዲያ ባለቤት የሆነችው ጋዜጠኛ ጸዳለ ለማ አቶ ጌታቸውን ህዝብ አፈናቅለዋል ከምትሏቸው ከወልቃይት ጠገዴ አስተዳዳሪዎች ከነኮለኔል ደመቀ ዘውዱና ከአቶ ሸት የደምለው ጋር አብረህ መቀመጥህ ከሞራል አንጻር እንዴት ይታያል ስትል ላቀረበችላቸው ከባድ ጥያቄ አቶ ጌታቸው ህዝቤን የሚጠቅም እስከሆነ ድረስ ራሴንም ሞራሌንም ጎድቼ ዋጋ ከፍላለው የሚል ምላሽ እንሰጠውበታል። በሌላ በኩል በአሁኑ ወቅት በቃላት ጦርነት ላይ በሚገኙት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላሉ የተብለው የተጠየቁት የጠቅላይ ሚኒስትሩ አማካሪ ሁለቱም ሀገራት የጦርነትን አስከፊነት በሚገባ ስለሚያውቁ ጦርነት አይኖርም ሲሉ ስጋቱን አጣጥለውታል። እንዲሁም ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና በኤርትራ መካከል የነበረውን ችግር ፈተው የተሰጣቸውን የኖቤል ሽልማት ሊነጠቁ ይገባሉ ወይ ተብሎ ለቀረበላቸው ጥያቄ ይህ የኖቤል ድርጅት መብት ነው፣ ለእኔ የሚቀርብ ጥያቄ አይደለም በማለት ጉዳዩን ቀለል አድርገው ማለፋቸው ታውቋል። በተጨማሪም በአፋር ክልል ሀራ መሬት በሚባለው አካባቢ ስለሚንቀሳቀሰው የትግራይ ሰላም ኃይል ወይም ቲፒፍ ተጠይቀው ስለ ቡድኑ የሚያውቁት ነገር እንደሌለ ነው በዝግጅቱ ላይ ምላሽ የሰጡት። ሙሉ ቃለ መጠየቁ ነገ እንደሚለቀቅ ተነግሯል። ግራ አጋቢው የአሜሪካው ጄኔራል ጉብኝት እንዲሁም የአውሮፓና የአፍሪካ ህብረት በጋራ ባወጡት መግለጫ የሀገራት ሉዓላዊነት አይደፈርም ሲሉ በጋራ አስጠንቅቀዋል። የአሜሪካ የአፍሪካ ኮማንድ አፍሪኮ ማዛዥ የሆኑት ጄኔራል ዳግቪሰን አሬም አንደርሰን በአዲስ አበባ ያደረጉት ድንገተኛ ጉብኝት ተከትሎ የተሰማው መረጃ ግራ አጋቢ ሆኗል። ጄኔራሉ ከኢትዮጵያ ከፍተኛ የጦርና የፖለቲካ መሪዎች ጋር በቀይ ባህር ጉዳይ መምከራቸው ቢነገርም ከአሜሪካ መንግስት በኩል የተመረጠ ዝምታ ግን ብዙዎችን አነጋግሯል። ከመንግስትና ከመከላከያ ሰራዊት ሚዲያዎች በተገኘው መረጃ መሰረት ግን ጄኔራል አንደርሰን ከጠቅላይ ሚኒስትር አብይ አህመድና ከጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተገናኝተው መክረዋል። በውይይቱ ላይ ጄኔራሉ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚያግዙ ይህም ለቀጠናው ሰላም አስተዋጽኦ የጎላ ነው ማለታቸው ተገልጿል። ይህንን የኢትዮጵያ አቋም ለዋሽንግተን ባለሥልጣናት ለማድረስ ቃለ መግባታቸውም በዘገባው ተመላክቷል። ኢትዮጵያና አሜሪካ አልሸባብን በጋራ በመዋጋት ረገድ የቆየ ትብብር ያላቸው ሲሆን፣ ኢትዮጵያ የባህር በር ካገኘችም የቀይ ባህርን ሰላም በማረጋገጥና የየመን የሁቲ አማጺዎችን በመታገል ረገድ ሚንዋ ሊጎለበት ይችላል የሚል እምነት አለም። ይሁን እንጂ ጄኔራሉ በሰላማዊ መንገድ ብቻ ሲሉ አጽንኦት መስጠታቸው በኢትዮጵያ መንግስት ላይ ጦርነት እንዳትጀምር ግፊት ለማድረግ ነው ወይ የሚል ጥርጣሬን አጭሯል። ከዚህ ቀደም የአሜሪካ አምባሳደር አርቪን ማሲንጋም ተመሳሳይ አቋም አንጸባረቃቸው የሚታወስ ነው። የሚገርመው ነገር የኢትዮጵያ መንግስት መገናኛ ብዙኃን ይህንን ጉዳይ በሰፊው ቢዘጉቡትም እስካሁን ድረስ ግን ከአሜሪካ አፍሪካ ኮማንድ አፍሪኮም ሆነ ከአሜሪካ ኤምባሲ ስለ ውይይቱ ዝርዝር ይዘት የተሰጠ ምንም አይነት መግለጫ የለም። ጀኔራሉ የኢትዮጵያን የባህር በር ባለቤት የመሆን ጉዳይ እንደግፋለን አሉ ቢባልም በምን መልኩ የሚለው ላይ ግን በምን መልኩ የሚለው ጉዳይ ላይ ግን ግልጽነት አለመኖሩና የአሜሪካ ዝምታ ሁኔታውን ግራ አጋቢ አድርጎታል። ይህ በእንዲህ እንዳለ የአፍሪካ ህብረትና የአውሮፓ ህብረት በኖቬምበር 24 እና 25 ቀን ካካሄዱት ጉባኤ በኋላ ባወጡት ሰባተኛው የጋራ መግለጫቸው ላይ ጠንካራ ማስጠንቀቅ ያዘለ መልዕክትን አስተላልፈዋል። ኅብረቶቹ ለተባበሩት መንግስታት ቻርተር ተገዢ መሆናቸውን አረጋግጠው የሀገራት ሉዓላዊነት፣ የግዛት አንድነትና የፖለቲካ ነጻነት መሮች በምንም መልኩ ሊደራደሩባቸው የማይችሉ ጉዳዮች መሆናቸውን በመግለጫቸው አራተኛ አንቀጽ ላይ በጽኑ አስቀምጧል። ከዚህ በተጨማሪም ማንኛውም ሀገር በሌላ ሀገር ላይ የኃይል እርምጃ ከመውሰድ ወይም ኃይልን እጠቀማለሁ ብሎ ከመዛት መቆጠብ እንዳለበት ይህም ግዴታ መሆኑን ሁለቱ ህብረቶች አስምረውበታል። በመጨረሻም ገዳዩ የማርበርግ ቫይረስ ሐዋሳ መግባቱ ተረጋገጠም፣ በአውሮፕላን ማረፊያዎች ጥብቅ የፍተሻ ቁጥጥር ተጀምሯል። በአዲስ አበባ በቅዱስ ጳውሎስ ሆስፒታል የተጠረጠሩ ስድስት ሰዎች ከበሽታው ነፃ መሆናቸውም ታውቋል። በደቡብ ኢትዮጵያ ጅንካ ከተማ ተከስቶ የነበረውና ፈጣን መስፋፋትን ያሳየው የማርበርግ ቫይረስ አሁን ደግሞ ወደ ሴዳማ ክልል ሐዋሳ ከተማ መዝለቁን የጤና ሚኒስቴር ባወጣው መግለጫ ላይ አረጋግጧል። ሚኒስትሩ በሰጠው መግለጫ እንዳስታወቀው በሐዋሳ ከተማ ቫይረሱ የተገኘበት ግለሰብ በጅንካ ከተማ ከተገኘው የመጀመሪያው ታማሚ ጋር ቀጥተኛ ንክኪ የነበረውና ወደ ከተማ የተጓዘ መሆኑ ተረጋግጧል። በሌላ በኩል በአዲስ አበባ በሚገኘው የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ በበሽታው ተጠርጥረው ለብቻ ማቆያ ወይም አይሶሌሽን ውስጥ ክትትል ሲደረግላቸው የነበሩ ስድስት ግለሰቦች በተደረገላቸው የላብራቶሪ ምርመራ ውጤት ከቫይረሱ ነፃ መሆናቸው ተረጋግጦ ወደ ቤታቸው መሄዳቸው ተሰምቷል። የበሽታውን አድማስ መስፋፋት ለመግታትና ቫይረሱ ወደ አዲስ አበባ እንዲሁም ወደ ሌሎች የክልል አካባቢዎች እንዳይዛመት መንግስት ከፍተኛ ጥንቃቄ እያደረገ መሆኑንም ገልጿል። ለዚህም ሲባል በአውሮፕላን ማረፊያዎች እንዲሁም በደንበር መውጫና መግቢያዎች ላይ ጥብቅ የጤና ምርመራና የቁጥጥር ስራዎች እየተከናወኑ መሆኑ ታውቋል። ከጤና ሚኒስቴር በተገኘው ወቅታዊ መረጃ መሠረትም እስካሁን ባለው ሪፖርት በቫይረሱ የስድስት ሰዎች ህይወት ያለፈ ሲሆን አምስት ሰዎች በህክምና ላይ እንደሚገኙና ከ349 በላይ ንክኪ ያላቸው ሰዎች ተለይተው በክትትል ላይ መሆናቸው ተመላክቷል። ይሁን እንጂ የጤና ሚኒስቴር ከሰሞኑ ባርሲ አንድ የገጠር መንደር ስለሞቱት በርካታ ግለሰቦች የሰጠው መረጃም ሆነ መግለጫ የለም።